ማርያምን ደርቀ ነበር የተተዋወቃችሁ? ነው የዘንድሮ ልጅ ቤተክርስቲያን አይተዋወቅ ትምህርት ቤት አትተዋወቁ፣ የምትገናኙ ሶሻል ሚዲያ ላይ ምን ጉርናችሁ። ግን ሶሻል ሚዲያ ደግሞ በኩራት ያወራዋል። ትምህርት ቤት ቢሉ ምናለ ሶሻል ሚዲያ ላይ እሺ። እድሜዋ እድሜ ከሀያ ከሀያ አራት እስከ ሀምሳ አንድ ዓመት ውስጥ ያለ ነው ቁጥር ያለው ማርያምን፣ ከሀያ አራት እስከ ሀምሳ ህክም ከሀያ አራት እስከ ሀምሳ አንድ ባለው ውስጥ ነው ያለው። እዚህ ቤት እድሜያቸው የሚጠነቆልላቸው ሙልምን አይሆንማ፣ ቁጥሩ ይጎላል። ከአንተ እድሜ ላይ ትንሽ ተቀንሶ ወደ እሷ ይጨመራል። ሀያ አራት አድርገናታል።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 ድሬስ እና ሱሪ ሁለት ልብስ በአንድ ላይ ማለት ነው። ድሬሱን ተለብሰዋል። አብዛኛው ምንትጠቀመውአንዱ ምረጥ፣ ቀሚስ፣ ሱሪ፣ ሁለት። የፍቅር ሁኔታችሁ ምን ያህል ትወዳታለህ? በጣም ወዳታለሁ፣ አልወዳትም፣ ገንዘቧን ፈልጌ ነው፣ አፈቅራታለሁ፣ እወዳታለሁ፣ ለአገባ ትፈልጋለሁ፣ ደስ ትለኛለች እሷ ጋ ሲሆን የመጨረሻ ሙሉ ነው። የመጨረሻ ማለት በጣም ነው የምትወዳት ወይንስ ደስትጣምእ ፍቅራችሁ፣ እኛም እናውቀዋለን አንተ ባልነግረንም። ምግብ በልታችሁ ታውቃላችሁ አታውቁም? እኔ እነግርሃለሁ። አታውቁም ግን መብላት የምትፈልጉት ነገር ምንድን ነው? መብላት የምትፈልጉት ነገር ያልበሉማ? ጋይስ እንዴት በሉ። በል መብላት የምትፈልጉት ነገር ዶሮ። በሕይወት ዘመን ለመጀመሪያ ጊዜ ሀበሻ ሆኖ ቀይ ወጥ ያለ ወንድ እሱ ብቻ ነው። እሺ ዶሮ ወጥ። ያው ከቀይ ጋር ቤተሰብ ናቸው እኮ ዶሮ ወጥ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 አንድ እኮ ስትጣመሩ እኮ አንድ አይነት ሀሳብ ነው የሚኖራቸው። የተለያየ ስጽሙ ድምፅ ምናምን የማይበዛበት ባህር ዳር አራት ቁጥር። እሺ፣ እስከዛውን አውራቸው ልደምረው፣ ደምሬ ድምርህን ነግርሃለሁ። አራት አራት አራት ስምንት። ታውራ እንጂ በውስጡ የከጀለው ሰው አለ፣ ተጠንቀቂ። በውስጡ በውስጥ ማለት ነው። አንተ ወንድየው የከጀለ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

አንበሷን ባለያት ኖሮ አምኜ መኒጋን ብዬ ቀበል ነበር። አይቻሉ አንበሳ ሁለት አንበሳ አጓርኒጋን አንድ መኒጋ ምን ሊጠቅመኝ እናቴ? ምን ሊጠቅመኝ አንድ ጅንጅብልም አይገዛ፣ ምን ሊጠቅመኝ? እናና በቤቴ ስትመጣ ይጠነቆልላል። በቤቴ ስትመጣ እሱም ሁኔታው ታይቶ ሀሳብህን ልትቀይር ትችላለህ። ዳቢሌሎ ምንዲ ይሄን እንትን እናሸንፋትና ጋይስ ተቀጥታ ትወጣለች ከዛኛ ወጥተን እዛ ሄድ እናስጠቁ ነው ወይ እንትን ምን ማለት ነው መስ ያልገባኝም ኦኬ ማሸነፍ አለብን የተቀረውን ሮብ ማታ እንሞላዋለን ምን አውቃለሁ ለራሱ እየሰጠሁ ደሞች ልጅ ሁሌ ነው የምትሰጠው፣ ብለዋል ቅድም እንኳ ይሄ የመጨረሻ ጥልንገረሽ የመጨረሻ ጌም ስለሆነ ቅጣት ላይ ጥንቋላ መሆን ጨምር ይችላለ። ከተሸነፍ ትጨምሪያለሽ። ስራና ጨዋታ ለምን አንለይም? ጥንቆላው እኮ ስራ ነው፣ ገንዘብ ነው እኮ። ሂድ አሮን አቋርጮ በፍጹም አይቋረጥም። በፍጹም አይቋረጥም። እንደዚህ ጩት ትቀጥላለህ። በፍጹም እንዲህ በደረቁ አንበሳ መውረድ አለበት። እንዲህ በደረቁ ቺፕል እና ደብል እየተጠበቀ የሚለቀቅ አንበሳ መቆም ፍትህ፣ ፍትህ ለደብል እየተጠበቀ የሚለቀቅ አንበሳ መቆም አለበት። አሁን ለምን አይለቁልህም? አሁን ለምን አይለቀቅም? ወገን ተይ፣ ተይ። አፍሬሽ ትወጫለሽ። ተይ። አሁን ለምን አይለቀቅም? ያስ በማረም ይሄ ዩኒቨርስ ሙሉት ጋይስ ለስኮ። አሁን ለምን አይለቀቅም ጋይስ? እ ትሪፕልና ደብል እየተጠበቀ ነው የሚለቀቀው። ለምን ሲባል ተይ አልቅሻሽ ኧረ፣ ሌላ ኧረ፣ በዘሬ የሚያለቀሰ የለኝ አላለቅስም። ምን አገባኝን አልኩኝ። ደብልና ትሪፕል እየተጠበቀ ለምን አንበሳ ይለቀቃል? እንደዚህ በደረቁ አይለቀቅም ወይ ይሰጠው ጋር ይስኪ በደረቁ ያለበለዚያ ሁለተኛ ከዚህ ልጅ ጋር አልጫወትም። እንዲያው በደረቁ አንበሳ ካልተሰጠው ምን ነው? ደብል ቲክታክ ዩኒቨርስን አስሞላለሁ። ወይ ጋይስ ታቅማለሽ እያላችሁ ጻፉ። ሴሚግን ቤታ አንቺ ሀቢባ መንሱር እና ፎንቲ ሶስታቸውን አሸነፍሻቸው። የቀጠሮ ጌም ም ከኔ ጋር ትገጥማለህ። የቀጠሮ ከማን ጋር? ከንጅ ጋር ሮበስ ማማንተ። ይህንን ስለተጫወት ምታሸንፍ መሰለህ እንዴ? አቸኝ ከምሬ ነው። የእውነት የእውነት? እሺ ግጣ። ህዝቡን ላጫወት አሁን አሁን አልጫወትም ነው። አሁን አልጫወት ህዝቡን ላጫወት። ያው እኔ ያልኩሽ ሌላ ነው። አንቺ እነ መንሱን ያሸንፋቸው፣ እኔ አራታችሁን ደርቤ አላሸንፋችሁም ወይ? አንተ ከነሱ ጋር፣ እኔ ብቻዬን አርገኝ። ከነማን ጋር እኔ ያወራሁትኝ እኮ እኔ ስለ ሽንፈት እኮ መኝ አይደለም። ኦፍኮርስ ተሸንፌ ነው የምትቀጣው። ደደብ ናችሁ። ተሸንፌ ነው እየተቀጣሁለት ያለው። እኔ ያልኩትኝ እሱ አሁን ጌም ሲጫወቱ ነው የምላችሁ። ሁለተኛ ወንበር ሽን ጭቅላት ሲለ ተሸከሜ ወይ በስመ አብ የተሰራው ሰርጀሪ ፍርስርስ ይላል። ይህንን አቅም ቢሞሉ የተሰራው ሰርጀሪ ፊት ለፊታችን ተዋረጅ ከሆነ አሸክመዋለሁ። ከጨከንክብኝ ምን አረጋለሁ። ምንም ችግር የለም። ጥግ በር ላይ አይተሸዋለ ኩርምት ብለሽ ቁጭት ያለሽ። ጥግ በር ላይ አልታየህማ? ችግር የለውም። ለምን እንዳልኩ ታውቃለህ? ይሄ ከፍታ እንዲህ ከፍ ያለ ስለሆነ አልታየህም። ስልኩን እንደዚህ ዝቅ አድርጌው ምንም ማርያምን እንዴት እንዳስቀሽኝ ይሁን አንድ እሱ፣ ሁለት ጥንቆላ፣ ሶስተኛው ምንድን ነው? ወንበሩን ተሸከሚ ይባሉ አልችልም። ከባድ ወይ እግዚአብሔርን፣ የቀለልኩ ነው ሰርጀ ና የሚያልኩ ግን፣ ወንበሩ ከባድ ነው።

ለነጭ ናቸው ችግር የለውም። ከዛሽ ምንድን ነው የማደርገው ድስቱን እና ማሰሪያው ላይ አስረሽ እዚህ ታስቀምጨዋለሽ። ድስቱ ደግሞ ጭንቅላት ውስጥ ተቸዋለሽ። አይ ጥንቆ ላይ ይሻለኛል። ለምንዳለ እንደሱ ደግሞ ካደረግኩ ጊዜ የምንጫወት ነው። ምንኛ አቦ መናካቸዋ ትላኩብኝ ዜድ ካለች እስኪ ዋት ጋይስ አንተ ለምንድን ነው የምታሾካሹከው ቀስ እያልክ የምታወራው? ረቤተሰቦች በዚህ እድሜ ከቤተሰብ ላይ